አማራ ክልል ምግብ ዋስትና ባለሙያና ኃላፊዎች የአስራ ሰባቱ ከተማ ነው ጎንደር ከተማ ላይ የተገንቶ ስራዎችን እየጎበኘ ያለ። ዋናው የምግብ ዋስትና ስራዎች አምስት ዘርፎች ናቸው። እንደ ጎንደር ከተማ አምስቱ ዘርፍ የተሰራበት ስራ ነው ያለ። ይሄን ስንል ምንድን ነው? አንደኛ የመጀመሪያው ከተማን ጽዱና ምቹ ለማድረግ የደረቅ ቆሻሻ አወጋገድና አተሰባሰብ እያያችሁት እንደሆነ ሁሉም ከተማ ላይ ቆሻሻ የለም። እንደኛ ከተማ በሁለተኛ ደረጃ የአረንጓዴ ልማት የግሪን ቦታ ነው። እሱንም ከወርቅ አብዶ ተራራ ላይ እያየነውን ነውን አይተናል። በሶስተኛ ደረጃ የመሰረተ ልማት ግንባታችን የመንገድ ከፈተውን አይተናል። የመንገድ ከፈተው በሰባት ቦታዎች የተከፈቱ መንገዱ ነው። አምስት ነጥብ አምስት ነጥብ በላይ የሆነ የተከፈተ መንገድ አለ ሲቀጥል ትልቁ የተፋሰስ ስራ ገነት ተራራን እያየነ ነው። ወርቅ አብዶም አለ አድማ ብተናም ላይ አለና ትልቅ ሰፊ ቁጥር ሰፊ ቦታ ይዘን የገነት ተራራን ከጅማ ተሞክሮ ከመጣነ በኋላ ትልቅ ለውጥ ይዘን እየሰራንበት ያለ ነው። አጠቃላይ ለከተማ ግብርና ምቹ ሁኔታ መፍጠር ነው። አምስተኛው እሱም ላይ ደግሞ ትልቅ ስራዎችን እየሰራን ያለ፣ ዋናው ነገር ግን ተጠቃሚዎች በተጠቃሚነታቸው ነገ ተለውጠው ውጤታማ እንዲሆኑ ትልቅ ስራ እየተሰራበት ያለው ነገር ነው። ይሄ ማለት ማስተሳሰብ በአመለካከት ሰዎችን መቀየር ነው። ይህን ስንል ምንድ ነው? አንደኛ የተጨማሪ ገቢ ማስገኛ ስራዎችን አጠናክሮ መቀጠል የላይፍ ስኪል የተለያዩ ስልጠናዎችን ወስደው መብቃት ነው። አሁን ዛሬ ከተማ ግብርና ሁለት ሰዎችን እንዳየ ነው፣ በላሞት በወተት ላም የተሰማሩ ሴቶችን አይተናል። እንግዲህ ሁለቱ ቦታ ላይ ስታዩ የድሮ ፍላጎታቸው ግን ምንም የሌላቸው አሁን ሴፍቲኔት ገብተው ግን መስራት እንደሚችሉ መለወጥ እንደሚችሉ ያየንበት ነገር አለ። ይሄ ማለት አንድ ሰው ስራን ባህል ካረገ ቁጠባን ባህል አድርጎ የብርን አጠቃቀም ካወቀበት መለወጥ ይችላል። እች እናት እንግዲህ ባሏ ጥሏት የጠፋ እናት ናት አንዷ አምስት ልጆችን ይዛ ግን ሁሉም ፓኬጅ ያዘች፣ ዶሮ ታረባለች የላም ወተት አላት፣ በግ አላት፣ የተለያዩ ዘርፎችን ይዛ እየሰራች ያለች እናት አለ። እዛኛው ደግሞ የላም ወተት አራት ላሞችን ይዛ ደግሞ ያየናትን ውጤታማነታቸው ይሄ ማለት ለእኛ የረካንበት ስራ ነው አንለም። ገና ብዙ ይቀረናል። ግን ሁሉም ተጠቃሚ ከድህነት ለመላቀቅ ትልቅ ስራ ይጠበቅብናል። እሱን ደግሞ ከተማ አስተዳደሩ በትልቅ ትኩረት አድርጎ እየሰራበት ያለው ምግብ ዋስትና ላይ ነው። ይሄን ደግሞ ተቀናሽቶ ከመስራት አኳያ እያያችሁት ነው። ቅንጅቱ እንደ ጎንደር ከተማ ሁሉም ከተና ሀሳብ እየሰጠበት ያለ ቅንጅቱ ጥሩ ነገር ነው። ከተማ ግብርና፣ ምግብ ዋስትና፣ አረንጓዴ ልማት ያለ ባለሙያ ምግብ ዋስትና ላይ ነው። ስራና ስልጠና ኮሌጁ፣ ሴቶች ህጻናት፣ የተቀናጀ ቲም መኖሩ ለስራው ውጤታማ ሆኗል እና መጨረሻ ላይ እያየን ያለው የደ ጥበቡን እያየ ነው። ይሄ ደ ጥበብ ባህል እሴት ነው። በተለይ እንደ ሀገራችን እየጠፋ ያለ ባህል ነው። ይሄን ደግሞ እያመጣ ነው ያለ ነው። ሴቶችን አይታችኋቸዋልኝ። ራሳቸው ፈትለው ራሳቸው የለበሱት ባህል ነው። ከዛ ተነስተን ደግሞ አሁን ላይ ያሉ ኩታዎች ያሉ ጎንደሬዎች ሁሉም እያየ ያለ እየገዛው የሚሄደው በቃ ባህልን በባህል እየሸጥክ ባህልህን እያስተዋወቅ ስራህን እያስተዋወቅ ስትል ውጤታማ ትሆናለህ የሚል ሀሳብ አለ። የሚወጡበትም ሁኔታ የመፍጠር ስራ ነው። ሁለቱ ግቦች ናቸው። እነዚህም ሁለት ግቦች መሰረት አድርገን ዛሬ ላይ በአስራ ስምንቱም ከተሞች ያሉ የምግብ ዋስትና ኃላፊዎችና ባለሙያዎች ጎንደር አካባቢ ላይ የተሰራውን ስራና እነዚህን ሁለት ግቦች ከማሳካት አኳያ ምን ይመስላል የሚለውን ነገር ነው ለማየት የሞከር ነው። ስለዚህ በዚህ መሰረት አንደኛውና ወሳኙ የአካባቢ ልማት የአካባቢ ልማት ስራ ነው። የአካባቢ ልማት ስራ እንግዲህ አምስት ንዑስ ዘርፎች አሉት። ይሄውም የደረቅ ቆሻሻ፣ የአረንጓዴ ልማት፣ የተፋሰስ ልማት፣ የመሰረተ ልማትና ለከተማ ግብርና ዝግጁ የማድረግ ስራዎች ናቸው ያሉት። ከነዚህ የአካባቢ ልማት ስራዎች አንጻር የመጀመሪያ ያየ ነው የመንገድ ስራው ነው። ጎንደር ላይ እውነት ለመናገር ያ መንገድ እውነት በሰው ጉልበት ተሰርቷል ወይ የሚለውን ነገር የሚያጠራጥር ነው። ግን በተጨባጭ በሰው ጉልበት የተሰራ መንገድ ነው። መንገዱ መሰራት ብቻም ሳይሆን ሌላኛውን ሰፈር ከሌላኛው ሰፈር ጋር ያገናኘ እና በጤናና በተለያየ መንገድ ችግር የሚደርስባቸው ግለሰቦችን በቀላሉ አገልግሎት የሚሰጥ መንገድ አይተናል። በሁለተኛ የተፋሰስ ልማቱ በተመለከተ እንደዚሁ ተፋሰስ ልማቱ ላይ ከተማውን በተለያዩ የጎርፍ አደጋ እንዳይጠቃ ብቻም ሳይሆን ያተፋሰስ ከተሰራ በኋላ የተለያዩ የአትክልትና ፍራፍሬና ተጨማሪ ገቢ እንዳመነጩ ከማድረግ አኳያ የተሰራው ስራም ቀላል ነገር አይደለም። በአጭር ጊዜ የተሰሩ ስራዎች እጅግ በጣም ገራሚዎች ናቸው፣ እና በርካታ ከተሞችም ተሞክሮውን ከዚህ ይወስዳሉ ብዬ አስባለሁ። በሌላ መንገድ አሁን መጨረሻ ላይ ያየነው የፈትል ስራ በተመለከተ ነው። እንደሚታወቀው ጎንደር በባህሉ እና በስነ ጥበቡ አንቱ የሚባል ከተማ ነው ያለው። ይሄን ከተማ ደግሞ በተለይ ከባህል ዘርፉም አንጻር ወደ ተሻለ ምዕራፍ እንዲነሳሳ፣ እንዲነቃነቅ ከማድረግ አኳያ የጀመሩት የፈትል ስራ በእውነት ለመናገር በጣም አስተማሪ ነው። ይሄ ደግሞ በሙያ በመታገዝም በኩል የተሻሉ ስራዎች እየተሰሩ ያሉበት ሁኔታዎች ናቸው ያሉት። ጎንደር ላይ እነዚህ ውጤቶች ለምን መጡ የሚለውን ነገርም አሳይቶናል። የከተማ ግብርና በተመለከተ ጽዳትና ውበት በተመለከተ ኮሌጁ በተመለከተ ስራና ስልጠና እና አጠቃላይ ከንቲባውና ምግብ ዋስትና ተቀናይተው በዝቅተኛ የኑሮ ደረጃ ላይ ያሉትን ዜጎች ውጤት እንዳመጡ ከማድረግ አኳያ በጣም መሰረታዊ ለውጥ የመጣበት ሁኔታ ነው ያለው። ይህም በትምህርትነት ወስድነዋል የሚል ሀሳብ ነው ያለው። እንደ ክልል ምን ስራዎች እየተሰሩ ነው? እንደ ክልል እንግዲህ አሁን ባልኩ መሰረት ነው ቅድም ሁለቱን ግቦች በአስራ ስምንቱም ከተማ የተለያዩ ተሞክሮዎች ናቸው ያሉት። የአካባቢ ልማትንና ዘላቂ ኑሮ ማሻሻያ መሰረት አድርጎ ዜጎች ከድህነት የሚወጡበትን ምቹ ሁኔታ እንዲፈጠር ከማድረግ አኳያ። በነገራችን ላይ ከገጠር ምግብ ዋስትና የሚለየው የከተማ ምግብ ዋስትና በሶስት አመት ነው የሚመረቁት። በሶስት አመት ውስጥ ስለሚመረቁ ከመመረቃቸው በፊት በከተማ ያሉ ጸጋዎችን ተጠቅመው የተሻለ ውጤት እንዲያመጡ በማድረግ በኩል በ18ቱን ከተማ ጥሩ እንቅስቃሴ ነው ያለው። ይህ እንደ ፌዴራልም ስንገመግም ያየው ነው ነው እያንዳንዱ ሳምንትና ወርሃዊ እንትን ድጋፍና ክትትል እያደረግ እንሄዳለን ግብረ መልስ እየሰጠን እንሄዳለን። በዚህ መሰረት ያው እንደ ክልልም የተሻሉ እንቅስቃሴዎች እንዳሉ ያሳያል። ማለት ስሜ እንትን ዮሀንስ ደምስ ፈንታ እባላለሁ። የቀይ ኢየሱስ ሴፍቲነት ዋና አስተባባሪ ነው። በዚህ አካባቢ ላይ በዚህ ወርቃዱ በሚባል አካባቢ ላይ የምናለመው ልማት አንደኛ ፓፓያ አለ፣ ሁለተኛ ዘይቴን አለ፣ ሶስተኛ ማንጎ አለ፣ አራተኛ ቡና አለ ብርቶሎሚም ብርቱካንም አለና ውሃ ራቅ ያለ ቦታ ነው የምናመጣው። ቢያንስ ቢያንስ ለአንድ አንድ አባላት ማ ነው አስራ አምስት ችግኝ በማከፋፈል ና በሳምንት ሶስት ጊዜ በማጠጣት እያንዳንዱ ድርሻውን ይወጣል እና ያተተክለውን አመት ከምናምን ነው ፓፓያ መጠቀም ጀምረናል። ያሆን እንደገና የትርፍ ገቢ ማስገኛ ቦታ አለ እና በዚህ ቀሀ ወይ ሞላሊፍ በሚባል ቦታ ከዛ በአመት አራት ጊዜ እናመርታለን። ድኞች እናመርታለን። ካሮት አለ፣ ጥቅል ጎመን አለ ቃሪ አለ እና ንን እያመረት ነው አሁን ገቢያችን ወደ ስምንት መቶ ሺህ በላይ ደርሰናል። አሁንም ደግሞ ወደ አስራ አምስት ኩንታል ድንች ቃህላይ ጥለናል እና እየተጠቀምነ ነው ያለ፣ ነው በጣም ጥሩ ደረጃ ላይ የምንገኘው። ሴፍቲነቱ በጣም በልዩ ሁኔታ ድጋፍ ነው ያለን። አሁን እኛ ከሳንቲም አደለም የኛ ድጋፍ ጥቅማችን፣ እኛ ጥቅም ያለን ዋናው ትምህርቱ ስልጠናው ነው የተሰጠን። ስልጠናውን እንዴት ገንዘብ ማነጅ እንደምናደረ፣ ቢዝነስን በቃ እንዴት መቆጣጠርና ሳንቲም በአግባቡ እንዴት ማስተዳደር እንዳለብን በጣም ልዩ ድጋፍ አድርገው ደናል